እና በደም ጀሰድ ጀሰድ ህይወት አልባ ቅርጽ ጀሰድ ይባላል። ህይወት አልባ ቅርጽ የሰው ሊሆን ይችላል፣ የእንስሳ ሊሆን ይችላል። ጀሰድ ተብሎ ይጠራል። ማስረጃ ከቁርአን እልከሊመ ጀሰድ ወረደ ፊልቁርአን ልከሪም አርባ ምራት ቁርአንስ ጀሰድ የሚለው ቃል አራት ጊዜ ጠቅሶ እናገኘዋለን።

መንገድ ከጀመሩ በኋላ ሙሳ ዓለይህ ሰላም ጌታውን ለማናገር በሄደበት ጊዜ ሳሚሪ ተብሎ የሚጠራ ሰው ከነሱ ውስጥ ከቤተ እስራኤላውያን ሳሚሪ ተብሎ የሚጠራ ሰው በወርቅ የጥጃ ቅርጽ ሰራላቸው። ባጭሩም ቤተ እስራኤላውያን ባህሩን ተሻግረው ካለፉ በኋላ በውስጣቸው ያደረባቸው ስሜት ምንድን ነው? ባዕድሁም ከፊሎቹ ማለት ነው። አምላክን ለማምለክ ሲምቦል ቢኖረን ሜዲቴት የምናደርግበት የሆነ ሲምቦል ቢኖረንና እዛ ሲምቦል ላይ ዴዲኬት አድርገን ሜዲቴት ብናደርግ ሲላማላ ከአላህ ጋር ኮኔክሽን ይኖረናል የሚል ሀሳብ ለምስቻል። እኛ ሙስሊሞች መስጅድ ውስጥ ስትገባ ከአላህ ጋር የሚያስተሳሰረ ምንም የሆነ ምን የለም፣ ሲምቦል የለም ሲምቦል የለንም እኛ ዳይሬክት የሆነ ከአላ ጋር ኮኔክሽን ነው። እድል የተሰጠ የሰው ልጅ ከአላ ጋር ዳይሬክት ኮኔክሽን ሊኖረው ይችላል፣ እድሉም ተሰቶታል። ዩ ዳይሬክት ኮኔክሽን ዩ ዳይሬክት ኔትወርክ መሀል ጣልቃ የሚገባ በአንተና በአላ መካከል ምን ነገር አያስፈልግም። ሲምቦል የሆነም እስታች የሆነ ጣኦትም የሆነ ሰውም ይሆን መልአክም ይሆን ምንም ይሆን ኦኬ? ወማን አቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ። ሱረቱ ዙመር ምራፍ 39 ቁጥር 3 የሽርክ ሳይኮሎጂ ምንድን ነው? ሙሽሪኮች ሳይኮሎጂያቸው ምንድን ነው? እኛ ከአላህ ውጭ ያለን አካል የምናመልከው እኛ ቆሻሾች ስለሆነን ከኛ የተሻለ ቅዱሳን ንጹዋን ስላሉ ሰዎችና መላእክቶች በነሱ አማካኝነት ከአላህ ጋር እንታረቃለን ነው። ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ዙፋን እንዲያቀርቡን ብለን ነው እኛ እነሱን አንገዛቸውም ፈጥረዋሉ ብለን አናምንም ነገር ግን ዩቀሪቡና ኢለላሂ ዙልፋ ለምን እኛ ለዛ ብቁ ስላልሆነ ቁርአን ደግሞ እነዛ አይደለም ያስተማ አንተ ከአላ ጋር ዳይሬክት ሲራ ለማድረግ ብቁ ነህ ምክንያቱም ሌላ አካል ተደኩል ካደረገ የሽርክ አስከፊው ነገሩ ምንድነው ሌላ አካል ተደኩል ከሆነ ከገባ ጣልቃ ከገባ በአንተና በአላ መካከል ያጭበረብረሃል ምክንያቱም የአንተን ጉዳይ አሳልፈ ለሱ ሰጥተዋላ። አላሁ ኻሊቁ ኩሉ ሸይን ወሁወ ዓላ ኩል ሸይን ወኪል። ወኪል አንድ አላህ ብቻ ነው። ለሌላው አካል አሳልፈ ከሰጠው ያ አካል ለግል ጥቅሙ፣ ለኢኮኖሚ ጥቅሙ፣ ለፖለቲካ ጥቅሙ፣ ለስልጣኑ፣ ለሆነ ነገር ይጠቀምብሃል ማለት ነው። ለሌላው መጠቀሚያ እንዳንሆን ነው። በነገራችን ላይ በመካከል ማንም ጣልቃ አይግባል። ለማንኛውም እነዚህ ሰዎች ግን ከአላህ ጋር የሚያስታርቀን ምን እንፈልጋለን አለን? አካል እንፈልጋለን። ስለዚህ በወርቅ ጥጃ ሰራላቸው። ዳስ ዋይ እኮ በኒ እስራኤሎች መጨረሻ ላይ ላሚቷን ረዱ የሚባሉት ላሚቷን ረዱ የተባለበት ምክንያት ምንድነው? በውስጣቸው ያለው የሽርክ ስሜት እንዲታረድ እኮ ነው። ላሚቷ ስትታረድ አብሮ ሽርኩ እንዲታረድ ውስጥ ያለው ተግባብተና እና ጥጃውን እንዴት እንደገለጸው ተመልከቱ። እኛ ስለ ጀሰድ ነው የምናወራው። ፈአኽረጀ ለሁም ሳሚሪ የሚባለው የተረገመ ሰው ፈአክረጀለሁም ዕጅለን ጥጃ ቅርጽ ሰራላቸው፣ ይላል በምን? በወርቅ። ፈአክረጀለሁም ዕጅለን ጀሰደን፣ የጥጃ ቅርጽ ያለው በወርቅ የተለበጠ በወርቅ ቅርጽ የተሰራ የጥጃ ቅርጽ ያለውን ምን ብሎ ጠራው? ጀሰድ አለው። ለምን ጀሰድ አለው? ምክንያቱም ላ ዩጀድ ፊሂል ሀያት በውስጡ ምን ስለሌለው ህይወት ስለሌለው በውስጡ እስትንፋስ ስለሌለው፣ በሌላ አባባል በውስጡ ምን ስለሌለው ነፍስ ስለሌለው። ነፍስ የሌለው አካል የሰውም ይሁን የእንስሳም ይሁን የምንም ቅርጽ ይያዝ፣ የሰው ወይም የእንስሳ ቅርጽ ህይወት ከሌለው ምን ይባላል? ጀሰድ ይባላል። ሰው ግን ህይወት ኖሮት ከዛ በኋላ ህይወቱ ቢያልፍስ ምን ተብሎ ይጠራል? ጀሰድ ነው። እንመጣበታለን። ይህን ሊሰመርበት ይገባል። ምክንያቱም ምን ብለናል? ጀሰድ ማለት ህይወት አልባ ቅርጽ ነው ብለናል። ህይወት ኖሮት አንድ ሰው ሲሞትስ ጀሰድ ልንለው ነው? አይደለም። ሌላ ሰማን ነው። ቁርኣን ነው የሚነግረን። ለማንኛውም አንደኛው ጀሰድ ቁርኣን ያገኘት ነው፣ ሱራቱ ጣሀ ምዕራፍ 20 ቁጥር 88። ሁለተኛው ሱራቱ ል አዕራፍ ምዕራፍ ሰባት ነው። ተመሳሳይ ነው። የሳሚሪ ጉዳይ ነው። ሶስተኛ

ነቢያቶችን ወማርሰና ቀብለከ ኢላ ሪጃልን አላለም። ወማ ጀዐልናሁም በፍጹም አላደረግናቸውም። እነማንን ነቢያቶችን። ጀሰደን ጀሰድ አላደረግናቸውም። ምን ማለት ጀሰድ አላደረግናቸው? ህይወት አልባ አካል አላደረግናቸውም። ምክንያቱም ምን ተባብለናል? ጀሰድ ማለት ላ የኩን ፊ ሀያ ህይወት ከሌለው ደግሞ አንድ አካል ያኩል ወየሽረው ይበላል ይጠጣል። ስለዚህ ወማ ጃአናሁም ጀሰደን ላ ያኩሉነ ጣዕም ወማካኑ ኻሊዲን። እንዙር ኢላ ላ ድቀት ልቁርአን ልከሪም ያ ማለት ምን እያለን ነው? ከአንተ በፊት የነበሩ መልእክተኞች አንደኛ ወንዶች ናቸው፣ ሁለተኛ ይበላሉ ይጠጣሉ። የሚበሉ የሚጠጡ ከሆኑ ምን አይደሉም ማለት ነው? ጀሰድ አይደሉ ሌላ ስም አለው ማለት ነው። አገኘ ምክንያቱ ለመሰለ ይህን የተባለው ወማ ጃአልናሁም ጀሰደን ላ ያእኩሉነ ጣም ወማ ካኑ ካሊዲን ምግብ የማይመሉ ጀሰድ አላደረግናቸውም የሚለው ሀሳብ የመጣው ምሳሌ ሱረት ልፉርቃን መራፍ 25 ላይ ኖታችሁ ላይ የለምጻፉት ሱረት ልፉርቃን ራፍ 25 ቁጥር 7 ላይ ማሊ ሀዘ ረሱል ያኩሉ ጣዓም ወየምሺ ፊ ልአስዋቅ ማሊ ሃዛ ረሱል። ዋትስ ሮንግ ዊዝ ዚስ ረሱል። ይህ መልክ በዚህ ይህ መልክተኛ ምን አይነት ምንድን ነው ችግሩ? ያኩሉ ጣዓም መልክተኛ ነኝ ብሎ ሲያበቃ ምግብ ይበላል። ወየምሺ ፊ ልአስዋቅ ይገበያያል። የሚገበያ የሚበላ የሚጠጣ በነሱ እይታ ምን ሊሆን አይችልም፣ ረሱል ሊሆን አይችልም በእነሱ እይታ በቁሬሽ እይታ፣ ከዛ ምን ላይ ሲሰጥ ምን አለ? ወማ ጃአናሁም ጀሰደን ላያኩሉና ጠዓም። በሌላ አባባል አንተም ሆንክ ከአንተ ቀደምት የነበሩ ነቢያቶችና መልክተኞች በአጠቃላይ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይወልዳሉ። ቁል ኢነማ በሸሩ ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሂድ። ግልጽ ነኝ

ወረወረን ነው የሚለው ህይወት አልባ አካል ጀሰድ። በቁርአን መነፅር ጀሰድ የሚለው ቃል አራት ጊዜ ተጠቅሰዋል። ጀሰድ መቼ ነው የሚሆነው? የሰውም ይሁን የእንስሳ ህይወት የሌለው ቅርጽ ነው። ስለዚህ ጀሰድ የሚለውን ቃል ለሰው መጠቀም አንችልም ማለት ነው። እየተንቀሳቀሰ ላለ አካል ላንቺ ላንቺ ላንተ ጀሰድን መጠቀም አንችልም ማለት ነው። አንተን ላይ ሰጀሰደን ጀሰድ ነ ካልኩ ምን ማለት ነው? አንተ ህይወት አልባነ እያልኩ እየሰደብኩ ነው። ባይዘው ታዲያ ህይወት ያለው አካል አንተ አንቺ ምን ተብለን እኛ ምን ተብለን እንጠራለን? ጅስም ጅስም ጅስም። ለምሳሌ በጽንስ ላይ ያለ ነፍስ ሳይዘራበት በፊት የሰው ሸክል ቅርጽ መያዝ ከጀመረበት ሰዓት ጀምሮ ምን ተብሎ ይጠራ? ጀሰድ ይባላል። ህይወት በሞመንት ህይወት ሲዘራበት ጅስም። የሆነ ጀሰድ ህይወት አልባ ነው። ጅስም ህይወት ያለው ስጋዊ አካል፣ ህይወት ያለው ስጋዊ አካልን ለመግለጽ የምንጠቀምበት ነው። በሌላ አባባል ጅስም

አናስ ቁርኣን ማስረጃ ከዚህ ፊት አለም ተራ በሚለው ፕሮግራማችን በጥልቀት አይተነዋል። የመምራት ብቃት ያለው ታላቁ ሰው ጣሎት ተብሎ የሚጠራ እላቸዋል። አለም ተራ ስንማ አለም ተራ ላይ ሱረቱል በቀራ መሰረት አድርገን ጣሉትን በተመለከተ

ስልጣን ያላቸው እና ፖለቲካሊ ኢኮኖሚካሊ እና ማህበራዊ ህይወታቸውን የሚዘውሩ የበኒ እስራኤል ህዝቦችን የሚዘውሩ አልመላዎች ወደ ነቢያቸው መጡና ሚንባዕድ ሙሳ ነው ከሙሳ በኋላ ማለትም ከሙሳ ካለፈ በኋላ፣ እና አባዕትለና መሊከ ንቃትል ፊ ሰቢልላህ ንጉስ አስነሳልን፣ በአላህ መንገድ እንድንጋደል ብለው ጠየቁት። ሀገራቸውን ለማስመለስ የመሳሰሉ ነገሮች ዲቴሉን ያው አለም ተራ የሚለው ላይ ማየት ትችላላቸው። መልሳቸው ለማንኛውም ነቢያቸው ምን አለ? ወቃለ ለሁም ነቢዩም ሁለት መቶ አርባ ሰባተኛው ወቃለ ለሁም ነቢዩም ኢና ላ ቀድ በዐሰ ለኩም ጣሎተ መሊካ ነቢያቸው እንዲህ ያላቸው አላህ በእርግጥ ለናንተ ጣሎትን ንጉስ አድርጎ መርጦላችኋል፣ አላቸው። ቃሉ አና የኩኑ ለሁል ሙልኩ ዐለይና ሀው ኩድ ኢት ቢ ፖሲብል እንዴት ሊሆን ይችላል?

ደሞ ሲመረመር ወለም ዩተ ሰዓተ ሚነልማ ያን ያልኩ ገንዘብም ያለው ሰው አይደለም። በእነሱ እይታ መሪ ለመሆን ኢኮኖሚካሊ ፓወርፉል መሆን መቻል አለበት፣ እና የለውም። ከዛ ምንድን ነው ያላቸው ነብያቸው ቃለ ኢናላ አስጠፋሁ አለይኩም። የመጀመሪያ እንድታቁ የሚፈልገው ነገር አላህ በእናንተ ላይ መርጦታል። ሂ ገና ሃቭ ፉል አውቶሪቲ ኦቨር ዩ። አበይቱም አምሽቱም ወደዳችሁም ጠላችሁም አላህ በእናንተ ላይ ሰውየው ጣሉት የሚባለው ሰው ስልጣን ይኖረዋል ብሏል እና ትከራከሩ ያሉ አ ኢንላህ አስጣፋሁ አለይኩም። ግን አላህ በእናንተ ላይ የበላይ ሲያደርገው ሲመርጠው መሪ አድርጎ ሲሾሙ ኳሊቲ ሳይኖረው ለመሪነት ብቃቱ ኳሊቲ ሳይኖረው ነው አይደለም። ይህ የሚያስፈልገውን ለመሪነት የሚያስፈልገውን መሰረታዊ የሆኑ ነገሮችን ያሟላ ሰው ወዛደሁ በስጠተን ፊ ልዕልሚ ወልጅስም ሁለት ነገሮችን አነሳቸው። አንደኛ አላህ በእውቀት ወዛደሁ በስጠተን ፊ ልዕልም አለ እውቀት አለው። ሂያዝ ናውለጅ እናንተን መምራት የሚችልበት ሊደርሽፕ የአመራርነት ብቃት አለው። ማ ጣሉት እነሱ እባአት ለና መሊከን ምን ነበር ያሉ? እባአት ለና መሊከን ኑቃቲል ፊሳቢሊላህ ንጉስ ረጥልን በአላህ መንገድ የሚያታግለን ያሉት። ስለዚህ ይሄ የሚመጣው ንጉስ ሚሊታሪ ካምፔን ይጠብቋል ማለት ነው። ጦርነት ይጠብቋል። ጦርነት ይጠብቋል። ስለዚህ አንደኛ ዒልም ያስፈልገዋል። ስትራቴጂ ኦፍ ወር የጦርነት ስትራቴጂን የሚያውቅ የጦር እውቀት ሊኖረው ይገባል። ሁለተኛ ፖለቲካ፣ ሀገሪቷን እንዴት መምራት እንዳለበት የአመራር እውቀት ያስፈልገዋል።

በምታያቸው ጊዜ ሙናፊቆችን ቱዑጂቡ ከ ኢምፕረስ ያደርጋል ኢምፕረስ ያደርጋል ምናቸው አጅሳም አጅሳም የጅስም ብዙ ቁጥር ነው አካሎቻቸው አካሎቻቸው ይህነው ካሪዝማቲክ የሆኑ ሰዎች አሉ በተለይ ሊደርስ ምናምን በጣም አቋማቸው አለባበሳቸው ነው እጅ እንቅስቃሴያቸው፣ አለባበሳቸው፣ አቀማመጣቸው፣ አነሳሳቸው እና በተለይ በኛ ዘመን በጣም እንረዳቸዋለን። በጣም ኢምፕረሲቭ ናቸው። ተዕጂቡ ነው። ሲናገሩ ጆሮ ትሰጣል። ዲኖ አቋማቸው በጣም አሪፍ ነው እና ቶክ ግን ሙናፊቅ ናቸዋል። ባይዘዌ ጥቂት የማይባሉ ሰዎች አለም ላይ እንደዚህ ናቸው። ዴይር ባዲ ኢዝ ኢምፕሬሲቭ ዴይ ኖው ሃው ቱ ቶክ ዴይ አር ቤስት ኦር ወርስት። ግን ንፍቅና ንፍቅና ስላችሁ ንፍቅና ብዙ አይነት ነው። ፖለቲካ ውስጥ ንፍቅና አለ። ማህበራዊ ውስጥ ንፍቅና አለ። ስራ ውስጥ ንፍቅና አለ። በስራ ዓለም ላይ በቢዝነስ ዓለም ላይ ንፍቅና አለ። በሃይማኖት ውስጥ ንፍቅና አለ። አቋማቸው በጣም ነው የሚያምረው። ሲናገሩ አንደበተሩቱ ናቸው ምናምን እና የሚናገሩት ነገርና የእውነት እነሱ የሚናገሩት ነገርና የእውነት ከጀርባ የሚሰሩት ነገር መልእክተኛውን እኮ ነው ኢምፕሬሲቭ ያደርጋል አይገርም

ከበደን ጋር ግንኙነት የለውም አሁን እኛ ከምናወራው ጋር ግንኙነት የለውም። በደን በሚል ቃል በቃል አንድ ቃል ነው ያለው። በደን አንድ ቦታ ነው ያለው ቁርአን ውስጥ እሱንም፣ ሱረቱ ዩኑስ ምዕራፍ 10 ቁጥር 92 ለፊርዖን ነው የተጠቀመው። ምዕራፍ 10 ቁጥር 92 ላይ ፈልየውመ፣ ዛሬ ኑነጂካ፣ ኑነጂካ we gonna rescue save እናደርጋለን፣ እናድናለን። ፈልየውመ ኑነጂካ ቢበደንክ ሊተኩነ ሊመን ኸልፈከ አያ ካንተ በኋላ ለሚመጣ ምልክት ትሆን ዘንዳ በደንህም ሴፍ እናደርጋለን ይላል። አሁን በደን የሚለውን ትርጉም እናንተ ነው ምትነግኝ ግን መጀመሪያ ይህን ማወቅ አለባቸው። አላህ ፍርዖንን ካሰመጠው በኋላ አስምጦ ሲያወጣው እና ሊመን ከልፈሁ አያ ከሱ በኋላ ለሚመጣው ሰዎች በጠቃላይ ከሱ በኋላ ለሚመጡ ሰዎች ምልክት አድርጎ ከውሃ ሲያወጣው ህያው ሆኖ ነው የወጣው? ሞቶ ነው የወጣው? ሞቶ ነው የመጣው? ሞቶ ነው የወጣው። ስለዚህ የሞተ አካል ምን ይባላል? ምን ይባላል? ምን ይባላል? ፈልየውመ ኑነጂከ ቢጀሰዲክ ላ ፈልየውመ ኑነጂከ ቢጅስሚክ ላ ፈልየውመ ኑነጂከ ቢበደኒከ በደን ነው።

ወደ ምንነት ይቀየራል ወደ በደልነት ይቀየራል በነፍስና በሮህ መካከል ያለው ልዩነት ምንድን ነው ከፊዚካል ቦዲ አስቀድማ የተፈጠረች ነፍስ ናት በእድሜን እንጂ እኩል በነፍስ ነፍሶች ከተፈጠሩ በኋላ አላህ ለነፍስ ሸሃዳ ሲዟታል ለሁሉም ነፍስ እኛ ማንን እኛ ነፍስንን አንቺ ነፍስነሽ እኔ ነፍስ ነው መገደል የሚደርስበት ነፍስ ነው አካል እኔ አይደለም የሚያልኩት ቁርአን ነው